እንደውም ደስ ሆን አድርገት አትጩ አንጣር ጀ ልጋገኛ አንቺ ይምድ ወደ ቤት ለመግባት ግዴታ እንትን ማስፈቀድ አለብን? እንዴ አባቱ የት ነው ያለው? ቆይ አንቺ ምን ልትሰሪ መጣሽ? ወንድ ልጅ የፈለገ ቢወድሽ ከእናቱ በላይ ውድ ደረ ነው ችግርሽ። ቆይኔ እናንተ ከዚህ በኋላ በዚህ ሁኔታ ነው የምንቀጥለው? በሚስት ይኮራል እንጂ ይታፈራል እንዴ? እችን ነገር እኛም አልፈንባታል። እሷ ያጫማልቀችው ማን ይበላላታል? ልጅሽ እኮ ነኝ በረከት። ልጅ እታች ያለው መሬት ሽጭ ለሁላችሁ ማካፍላችኋለሁ። ስለምን ማለቴ በምን ጉዳይ ደምን እያደረግ እስከ ዛሬ ከማውቃቸው ሴቶች ሁሉ አንቺ ትለያለሽ። ሁለተኛ በመሀላችን እንዳገብሽ ምን ልትሰራ መጣ? ምን ቀርቶ መጣ? በይበይ እንደ ብዳ ያርግሽ። ተነቃቅተናል። ደግሞ ብለሽ ብለሽ መንደሩን እየዞርሽ ባሌ ነው ያልሽ ኖራት ጀምረሻል አሉ። ጥፋ ከፊቴ። ህይወቴ ሁሉ ምስቅልቅል ያለው ባንተ ምክንያት ነው። ሂድ፣ ጥፋ ከፊቴ አታስመስ አውቀ አብዳቶኝ እኔ እንደሆነ በደንብ ነው ማቀሽ። ቆይ ምን አንቦት ሰራ ነው የመጣው? ልቀኔ ዳይ ልቀኝ። ልጄን ህወቴን በረከቴን ጸለ የትም ውስጥ ጋብኝ። የታባክ ልታመልጠኝ ነው? የትም ያሰርከው ልጄ ነው። አምጣ ልጄ አምጣ። ባደይ ድራማ ላይ ዛሬ በጣም አስገራሚ ነገር አለ። ይኸውም የቅምጥልና የባቡሬ እህትና ወንድም መሆናቸው ነው። እስካሁን ድረስ ባቡሬ የቅምጥል አባት እንደሚረዳው እንደሚያግዘው ከጎንህ አለው እንደሚለው እያመሰገነው ሰምተነዋል። ነገር ግን ትክክለኛ አባቱ እንደሆነ አላወቀም ነበረ። ዛሬ ላይ የባቡሬ እናት እኚህን ሰውዬ ንቅ አድርጋ ይዛ በአንተ ምክንያት ህይወት የተመሰቃቀለ ልጅም ከኔ ራቀ አሁን በኪና አምጣልኝ እያሉም እንቅ አድርገው ይዘዋቸው ነበረ። በረከት ከርቀት ሆኖ ይከታተላል። እንግዲህ በረከት የቅምጥል አባት ትክክለኛ ወላጅ አባቱ መሆኑን እስካሁን የተረዳ ማይመስል ዛሬ ላይ ግን የአባቱን ማንነት የሚረዳበት ሰዓት ላይ ደርሷል። በእርግጥም የባቡሬ እናት አሁን ላይ በረከትንም እየቀረበችው መጥታለች። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ክፍል 127ን እንመለከታለን። በባለፈው ክፍል እንዳየነው የባቡሬ እናት ድንጋይ በማንሳት ወደሚገኙበት ቤት ሄደው ነበረ። ሆኖም ጉርባቸውን አንቀው ባቡሬ ልጅን የት ነው የጣልከው አምጣ እያሉ አፋጠውበታል። እሳቸውም ያን የመሰለ ትዳርሽን በራስሽ ቀብጠሽ ተተሸደሻል። ዛሬ ምን አድርግ ነው የምትይኝ? እንዴት ከስንት ጊዜ በኋላ ወደዚህ ልትመቻልሽ? በማለትም እንግዲህ ክፉኛ ጉርባቸውን አንቀው በስንት ምከራ አለን ሊደርሳ ነው ያተረፈቻቸው። እንደዛ ባይሆን ኖሮ የዘመናት በቀላቸውን ሊወጥባቸው ፈልገዋል። የባቡሬ እናትም ትዳሯን ከፈቱ በኋላ ወደ ሴተኛ አዳሪ ህይወት ተቀላቅለው እንደነበረ ነው እርሳቸው ሲወቅሷት የነበረው። ሆኖም አሁን ያ ማንነቷ መልኳ፣ ሁሉ ነገሯ በጣም ወስቁላ ሲያያትም በጣም ልባቸው ይነካል። ማለትም ያን የመሰለ ህይወትን ግልብጥ አድርገሽ ሄደሽ ይኸው እንደዚህ ሆነሽ ቀረሽ እያሉም በጣም አዝነዋል። አሁን ምን አድርግ ነው የምትለኝ? በቃ ህይወቴ ልኑርበት በማለትም ክፉኛ እየተጨቃጨቁ እንግዲህ በዚህ ሁኔታ ነው ለምለም የማታውቀውን ታሪክ እየሰማቻለችው። ምንድ ነው በመካከላችሁ የተፈጠረው ነገር እስኪ ልስማው ያለችም የሆነ ታሪክ እንዳለም በጣም ተመስጣለች። ዴብም አደይም ፍለጋ እነት አለምን ቤት ለቆ ሄዷል። ሆኖም አደይ በጣም ተቆጥታበት ስለነበረ ምን ሆነች ነው በማለትም ጠይቋት፣ ምን ሆኜ ባስቀይምሽ ነው እንዴት ከአጠገቤ ራክሹ በማለትም ጠይቋታል። እሷም ሰክሮ እየተናገራቸው ነገሮች ሁለተኛ ደግሞ እሪታ በቤተሰቦቹ ዘንድ አንቺ ምንም አይነት ክብር የለሽም። ዴቭ ሰራተኛ አገባ ሲሉ የሚቀበሉ ይመስልሻል? አንቺ እኮ ሰራተኛ ነሽ፣ ለእነሱ ክብር አትመጥኝም። የዴቭ አባት ማለት በጣም ብዙ ሰዎች ዘንድ የተፈራና እየተከበረ ነው። እያለችም እንግዲህ አደይን ያሳነሰችበት መንገድ በጣም አሳዝኗትና ልቧን ነቅቷት ስለነበረ እነዚህ ነገሮች ስለተደራረቡባት ይህማ ሆን ብሎ ነው በማለት በዴቭ ላይ ወስናበታለች። ሆኖም ዴቭ በስንት መከራ እንዳገኘች አንቺ ምኔም ሁላችንም ጠንቅቀን እናውቃለን። ማንም ምንም ቢል አልሰማውም። ትንሽ ሊዲያ ያው ቤተሰቦቼን ነግራቸው እንደማይሆን ነግራኛለች። ነገር ግን ምንም ቢሉ አሁን እነሱን የምሰማበት ጊዜ ላይ ስላልሆነ አደይ፣ የኔ ቆንጆ የትኛውም ችግር ቢመጣብን ተመካክረና እናሳልፈዋለን በማለት አሁንም ከጎኗ እንደሆነና በመካከላቸውም የተፈጠረውን ቅራኔ ለመፍታት ሞክሯል። ቴና ወደዛ ቤት ተከስታለች። አሁን ባዴ ፍንታ ሮማንን አግኝታ መጨቃጨቅ ጀምራለች። ቤት ሻያፌ፣ ወተታፌ፣ ወዘተረፈ እያለች ታምን ጫጭቃት ገብታለች። ይህ አልበቃት ብሎ ደግሞ እቤት ሄደሽ ልብስ ታጥቢያለሽ አለቻት። አርሽኝ አንቺን ተከትዬማ ወደዛ ቤት አልሄድም የተቀጠርኩት እዚህ ቤት ነው አለቻት። እሺ የምትፈልገው ብር እስከሆነ ድረስ በማለት አንድ ሁለት መቶ ብር አንስታንበት ተነችላት። ይህንን ብር ስታይ ሮሚ ደሟ ይፈላል። እኔ ያንቺ ቆሻሻ በርሽን እዛው እንደፈለግሽ አድርጊው እችን ተከትዬ አልሄድም። በማለትም በጥፊ ደርግማታለች። ገጠር ያሉት የአደይ ቤተሰቦችን በተለይ የአደይ እናት የንጉስንና የቅምጥልን ጥምረት ስታይ ባልና ሚስት ናችሁ ወይስ እህትና ወንድም? በማለትም ግራ ተጋብተው ጠይቀዋል። ቅምጥል በራስ መተማመን ባሌ ነው በማለት ነበረ ፈጥና የተናገረችው። ይህንን የሰማው ንጉስ ግን ለምን እንደዚህ አይነት ነገር ትናገሪያለሽ በማለት ጠቆም ለማድረግ ሞክሯል ምን ነው ታፍርብኛለህ እንዴ እኔ እኮ ሚስትህ ነኝ አለችው ይሄንን የሰሙት የአደይ እናትም እንዴት በሚስት ይታፈራል? ኩራ ጀነን ብለህ ሚስት የናታትልም ወይ እያሉም እየተሳለቁ ነው ነገር ግን መልካቸው እህትና ወንድም መስለውም ታይተዋታል። አደይ ወደ እናቷ ቤት ሄደች ሰዓትም ሁሉም በፍለጋ ወቅት ሲሄዱ ቅምጥል እንዳልመጣችም ለማስታወስ ሞክረዋል። የአደይ አባትም የነ ደመቀ አመጣጥ ክፉኛ አስፈርቷቸዋል። እንግዲህ ተሰብስበው መጡብን ይላሉ አቶ አለልኝ፣ የሚሉትን እንስማቸውና እንጋፈጣቸዋለን ይላሉ። ሆኖም ተሰብስበው ልጆቹ ምን እንደሚፈልጉም አንድ ባንድ ተጠይቀዋል። እርግጥ አበበ የቤተሰቦቹን ንብረት ብሎ እንደመጣ ገብቶኛል። አንተስ ደመቀ ምን ፈልገ ነው አደይን ማስኮብለል ሳያንስ ዛሬ ደግሞ ምን ቀረይ ብለህ ነው በማለትም በቁጣ ነበር የተናገሩት። ሆኖም ደመቀ እኔም የአባቴና የእናቴን ሀብት ንብረት እፈልጋለሁኝ። አንተ እኮ የምትተዳደረው በእኛ ንብረት እንጂ አንተ ምንም አይነት ንብረት የለህም በማለትም ሰድቦታል። ሆኖም እያደ አባት እንግዲህ ቀን ስጡኝና እንደሚሆን እንደሚሆን አደርጋቸዋለሁ። አንዱም መሬት ሽጬ አከፋፍላቸዋለሁ እያሉም ሀብት ንብረታቸውን ሊመልሱ እንደሚችሉም ተናግረዋል። ነገር ግን ይህ ከልባቸው አይመስልም። እርሳቸው እንዲመቻችላቸው ሁኔታዎችን እያስተካከሉም ይመስላሉ። ለሊ ጎበዝና ጠንቃቃ ናት። ጥሩ ልብም አላት። ሆኖም ባቡሬንና እናቱን ለማገናኘት የማታደርገው ጥረት የለም። እባክሽ በኪ በጣም የሚወደች ልጅሽ ነው ተቀበዩ እያለች ለማሳመን እየሞከረች ነው። እሷ ግን ሰላም እየተየኝ የኔ ልጅ የለም በረከት ማለት ከአጠገቤ ከራቀ ብዙ ዘመናትን አስቆጥሯል። እሱን እንዲህ በቀላሉ ላገኘው አልችልም። እድሜ ለአባቱ ሰራለኝ ይህን እንዲጠላና ከቦታውም እንዲሰውር አድርጎታል እያሉ ነገር ግን ባቡሬ በተደጋጋሚ እየተመላለሰ እጅሽ ነኝ እያለ ሊያባብላቸው ቢሞክርም እርሳቸው ግን እባክህን ተወኝ፣ አሁን እኔ በድህነቴ ልኖርበት ከአንተ የምፈልገው ገንዘብ የለም ሴትነቴን ለመጠቀም አትሞክር እያሉ እንደ መጥፎ ባላንጋራ ቆጥረውት ልጃቸውን እያሳደዱ ነው። ዛሬ የሚሆነው ይኸው ነው። እናት በየቦታዋ በረከቴ ልጅ ይላሉ፣ ይለፈልፋሉ። ይህን የሰማው በረከት እማዬ አለውልሽ ይኸው በማለት ካጠገቡን ጎንበስ ብሎ የእናት ፍቅሯን እንድትደባብሰውና እንድትቀበለው ቢፈልግም ጋ ብለውም ለማየት ሞከሩ። ይኸው ጠባሳይን አስታውሽማ በማለት ሊያስታውሳት ሞክሯል። ይህኔ በትንሹም ቢሆን ልትዳስሰው ትችላለች። የት ነበርክ ታዲያ? ያኔ ብዙ ፈተና ሳይና ብዙ መከራ ሲደርስብኝ አንተ ግን የለህም አለችው። እሱም እስር ቤት ብዙ ስቃይን እንዳሳለፈ ይገልጽላታል። በትንሹም ቢሆን ከበፊቱ ዛሬ ላይ ሳይሻሉ አልቀረም። በሌላ በኩል አሁን አደይን ወደ ቤት እንድትመጣ አድርጓታል። ማለትም ዴቭ ነይንጅና፣ ታለምን ጠይቂያት፣ እኔም ናፍቀሽኛል በማለትም ሲያመጣት በር ላይ የተገጣጠሙት ከሪታና ከቲና ጋር ነበረ። ቲና እንደተለመደው አደይን ለይታ እሷ ፍቅረኛ መሆን ስለምትፈልግ ይህኔ ዴቭ በማለት ዘላ ልትስመው ነበረ። ነገር ግን ቀድሞ ጥፊን የተከተለው ቀጥሎም፣ ሪታን አንቺ ነሻ አይደለ ለአደይ የነገርሻት በማለትም በጥፊ ይቀላቅሏታል። ሁለታችሁን ማየት አልፈልግም ከእንግዲህ በኋላ በማለት በሪታ ላይም አኩርፏታል። እንዲሆነ ወደ ቤት ሲገቡም ፍቅር በጣም ነበር የተናደደችው አደይ ምልስ ዛሬ መጣች በሚል እታለም ግን በጣም ነው ደስ ያላት። ታለምን በጣም ይቅርታ ጠየቀቻችሁ። ማለትም መጥቼ ሮማንን አንዳንድ ስራዎች ማሳየት ይኖርብኝ ነበረ ይህንን ማድረግ ባለመቻሌ ግን በጣም ይቅርታ በማለትም እየነገረቻት ነበረ። ሮማን ወደ ኩሽና ሂዳ አንዳንድ ስራዎች እንድትሰራ ታዛለች። ይህንን እየሰማችው ፍቅርም በኢካዴ ተምረሽ እንዳትተመርዥኝ በማለት መጥፎ ነገር ተናግራለች። በሌላ በኩል የባቡሬ እናት በህይወታቸው ላይ ምን አይነት ክስተት እየተከሰተ ና ምን እየሆኑ እንደሆነ ግራ ተጋብተዋል። በተለይ ከፊታቸው እየመጣ ድቅን የሚለው ልጅሽ ነኝ የሚላት ባቡሬ እሳቸው ደግሞ ልጅ አይደለህም እያሉ የሚያሳድዱት በዚህ ሁኔታ እየተምሰለሰሉ እዛው ከጎዳናቸው ላይ ቁጭ ብለዋል። የባቡሬ አባትን በመምጣት በሀገር በሰፈሩ በመንደሩ ታስ ወር ያለሽ አሉ አንቺ እብድ ሳይሆን ሲያውቅ አበድነሽ እያለም እየሰደቧት ነበረ። ሆኖም የባቡሬ እናትም ተነስተው ጉርቦውን አንቀውታል። አንተ ስላለ ነው ህይወት የየኔ ምስቅር ቅል ያለው በአንተ ምክንያት ያላየወት የለም በማለትም ክፉኛ ጉርቧቸውን አንቀው ይዘዋቸዋል። ታዲያ ልጄ ባቡሬንም አምጣለኝ ልጄን ፈልገዋለሁ እያለው ክፉኛ እየተጫጫኩ ነው ይህንን ከርቀት ሆኖ ባቡሬ ይከታተላቸው ነበረ። ባቡሬ አሁን የአባቱ ጥያቄ ሊመለስለት ዳር የደረሰም ይመስላል። ቅምጥል አባት ለምንድን ነው ግን ልጃቸው ባቡሬ መሆኑን እያወቀ ሚስጢራዊ አድርገው የያዙት? እህትና ወንድምስ ለምን እንዲተዋወቁ እድልን አልፈጠረላቸውም? በጣም የሚገርም ነው። ለዛሬው ሰራተኛዋ አደይ ክፍል አንድ መቶ ሀያ ሰባት ይህንን ይመስል ነበረ። በቀጣዩ ቪዲዮ እስከምንገናኝ መልካም ጊዜ ወንድላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ በአክብሮት ጋበዝኳችሁ። ባይ ባይ።